ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝ ማምላክ አነሳ ሁላችንም ቤተሰቦችስንም ጓደኞችስንም ተሰብሰበናል። እስኪ የተሰማሽን ስሜት ደግሞ ልትናገሪ ደስ ይለናል። እሺ መጀመሪያ ሁላችንም አመሰግናለሁ። ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ ዓይኔም በዓይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። እናንተን በጣም ማርግ ያመሰግናለሁ፣ እንደዚህ አይነት ፕሮግራም አዘጋጅታችሁ ነኝ ሰርፕራይዝ ስላረጋችሁኝ ቴንክ ዩ ሁላችሁንም። እንዲሁም እናቶቼን ሁለታችሁንም በጣም ነው ማመሰግነው። አባ ሁላችሁንም ወዳችኋለሁኝ። ያው በዚህ አጋጣሚ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። ከእርግዝናው ጀምሮ እስከ ምወልደው ድረስ የእናትን ስሜት የእናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁ። እና በእርግጥ ያው ትረዱታላችሁ ሞር ደግሞ በቦታ ሆናችሁ ስትአዩት ነው የሚገባችሁ። እና የእናቶቻችንን ስቃይ በደንብ አድርጌ የቀመስኩት እና ክብር ለእናቶች ይሄን የተሰማኝ አመሰግናለሁ። የቀረውን ሙላበት አንተ። እኛም እናመሰግናለን። ያው ሩታዬ፣ ከዚህ በኋላ ጓደኞችን ሳይሆን እናታችን ነው። ምን ልሽ፣ ወደ እናትነት ስለተቀላቀለች ማለት ነው። በጣም ደስ ብሎናል። እዚህ ጋር የአብርሽ እናት አለች፣ የሩታ እናት አለች። የአብርሽ እናት ደግሞ ምን ተሰሙ? እኔ በጣም ደስታ ተሰምቶኛል፣ ደስ ብሎኛል። በሰላም ልጅ አቀፋ፣ ለዚህ ስላደረሳት በጣም ነው ደስ ያለኝ። እኔ ደስ ብሎኛል። እግዚአብሔር ይመስገን። እዚህ ጋር ደግሞ የሩታዬ እናት አለች የሩታዬ እናትም ደግሞ የተሰማትን እ እሺ በመጀመሪያ ላብርሽና ለሩታዬ ግሬስ ፋሚሊዎች በጣም ነው ምወዳችሁ። ዛሬ ደስታው የኛ ብቻ አይደለም የእናንተም ጭምር ነው። እግዚአብሔር ደግሞ መልካም ነገር አድርጎልናል። በጣም ነው ምወዳችሁ። ሩታዬም ደግሞ ያው እንደተናገረችው የእናትነት ምንነትን ቀምሰዋለች፣ በሂደት ደግሞ በማሳደግ የእናትን ምንነት ታየዋለች። እግዚአብሔር የሰጣቸውን ፍሬ ይባርክላቸው፣ ያሳድግላቸው አድጎም ለቁም ነገር እናት አባት የሚረዳ እለለለለለለ ያልኩት ተሳካ፣ ያልኩት ሆነ። ይሄው ሩታ የመንግስት ሚስት እንግዲህ በሰላም ወደ ቤቷ ይሄንን በመሰለ ፕሮግራም ተከብሮላታል። በጣም ብዙ ሰው ዜድዬ፣ ሩታ ያከብርላት። ማብርሽ ምን አመስጥ እንደ ምን ሆናችሁ? አብርሃም እኮ በጣም አንደርስታንድ የሚያደርግ እኮ ነው ለሚስቱ ማለት ነውና፣ ሩትዬ እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ። በቤተሰብ በሰፈር አስፋር ተከባ ነው እንግዲህ ያከበረችው። የእኔ ንግስት ሩትዬ፣ አቤት የሩታ እናት ፈገግታ፣ አቤት የአብርሽ እናት ፈገግታ፣ አቤት መላ ፋሚሊው በጣም ነው ፈገግ ያለው። ሁላችሁም ግሬስ ፋሚሊ እንኳን ደስ ያላችሁ። የሩታዬ ፕሮግራም እንግዲህ በእንደዚህ አቀባበል ተደርጎላታል። ማንም ማንም ዩቲዩበር ያልተደረገውን በጣም እኔ ከሆስፒታል እስከ ቤቷ ድረስ በጣም ደስ የሚል ነው። አብርሽም ሁላችሁም እንኳን ደስ ያላችሁን በጣም ደስ ብሎኛል። እንግዲህ ሸይጣን፣ ምቀኛ፣ አሲድ፣ ውሸት ነው ልጅ አይደለም ስትሉ ለነበራችሁ መልካም የመቃጠል ዘመን። ሩትዬ እንወድሻለን፣ እናከብርሻለን። ንግስቷ በቃ ንግስት ነሽ። ይኸው ተከበረልሽ ደስ በሚል ሁኔታ። አብርሽ እንደው ዘርህ ይባረክልህ፣ ይባረክልህ።